ቱን ታይፕ ማወቅ አለባችሁ። ምን አይነት ጸጉር ነው ሃይ ፕሮስቲ ነው፣ ኖርማል ፕሮስቲ ነው ወይስ ሎው ፕሮስቲ ነው የሚለውን በደንብ ማወቅ አለባችሁ። ግራ እንዳትጋቡ። ይሄ ገፈሬ፣ ካርዳዳ፣ ዞማ፣ ሉጫ፤ እንደዛም ሆኖ ደግሞ የሆነ ጠንካራ የሚመስል ግን ደግሞ በጣም ሙትት ያለ ጸጉር አለ። ቅባት ለምሳሌ ቀጠን ያሉ ቅባቶች የሚፈልግ ጸጉር ወይም ደግሞ ወፍራም ቅባት ጭቃቅባት እራሱ ምን አይነት ነው? የሆነ በቃ ያን ነገር በደንብ መምረጥ አለባችሁ። በጣም ቀላል ነው፣ ግን እናንተ በጣም ነው መታከብዱት ማለት ነው። አብዛኞቻችሁ ደግሞ ግዴታ ፀጉር አስፈላጊ አይደለም፣ በቃ የሆነ ነገር ትላላችሁ፣ የሆነ ተስፋ መቁረጥ። እኔ ግን አብዛኞቻችሁ፣ በተለይ እህቶቼ ላይ፣ አብዛኛዎቹ እህቶቼ ላይ የምመለከተው ምን እንደሆነ ታውቃላችሁ? የሆነ የሆነ ጊዜ ነው የምትነሱት፣ ወይም ደግሞ ወይ ፀጉር ፀጉር ስታው ነው የምትነሱት ወይም ደግሞ የሆነ ቀን ቆይ እስቲ እስኪ ልስራ ወይ ደግሞ ልጠብቀው ብላችሁ ነው የምትነሱት ማለት ነው። እንደዛ ግን መሆን የለበትም። በቃ ግዴታ ፀጉራችሁን መጀመሪያ ነው መያዝ ያለባችሁ። ከተበላሸ በኋላ ለምሳሌ ፀጉራችሁን መላጨትም ወይም ደግሞ ቁርጥ ብላችሁ ከስሩ ድረስ መቁረጥ ያለባችሁ እድሜ ደግሞ ከሶስት አመት እስከ አስራሶስት ዓመት አይነት እድሜ ላይ ያለን ጸጉር ነው በቃ መምላጨትም መቁረጥም ማሳጠርም የምችሉት። ከዛ በኋላ ግን አስራ ስምንት ሀያ አንድ ሀያ ስድስት ምናምን እያለ ሲመጣ ጸጉራችሁ የምትላጩት ቆንጆ ፀጉር ይወጣልኛል ብላችሁ መጠበቅ በጣም ስህተት ነው። ይሄንን በደንብ ብንትገነዘቡ ማለት ነው እየሞተ ነው ለምን እድሜያችን ከፍ እያለ በመጣ ቁጥር ያለን አላ አይደለም ለምሳሌ የሆነ ግንድ ዝም ብላችሁ ብትቆጥሩት የሚያቆጠቁጠው የሆነ የተለየ ነገር በቃ ቆንጆ ቆንጆ አያደርግም። መጀመሪያ የሚወጣው ነው፣ እያረጀ እያረጀ ነው የሚሄደው። ስለዚህ የእኛ ምንትን እድሜያችን ከፍ ባለ ቁጥር እያንዳንዱ ነገር እኛ ላይ ለውጥ ያመጣል ማለት ነው። ስለዚህ ያለውን መጀመሪያ የነበረውን ፀጉራችሁን መንከባከብ ነው። በጣም አድካሚ ነው። እንደውም ከልጅነት ፀጉር እድሜያችሁ ከፍ ሲል ያለው ፀጉር በጣም አድካሚ ነው። ለመሰባበር ቅርብ ነው። ለመነቃቀል ቅርብ ነው። የሆነ አመዳም ለመምሰልም ራሱ በጣም ቅርብ ነው፣ እና በጣም እንክብካቤ ይፈልጋል። ይሄ ጥሩ ቆንጆ ቅባት መምረጥ ጥሩ ነው፣ ግን ደግሞ ስንሰራ፣ ስንታጠብ፣ ከተጠብን በኋላ ልንታጠብ ስንል የምንጠቀማቸው ነገሮች በደንብ ማወቅ አስፈላጊ ነው ነው ምላችሁ፣ እና መያዝ ያስፈልጋል። ዛሬ እኔ ፀጉሬ ልታጠብ ነው። ልታጠብ ስል በተደጋጋሚ ያስሄጃቸዋለሁ እየጠቀመኝ ነገር አስፈላጊ የሚሆነውን ነገር ነው ማሳያችሁ በጣም የሚገርመው ነገር ግን ቴምር ሽበትን እንደሚያሸነፍ በደንብ ተረድቻለሁ ምናልባት እናንተ አይታያችሁም እዚች ጋ የሆነች ትንሽዬ በነገራችን ላይ እኔ ሽበት የለብኝም ብያቸዋለሁ ግን እዚህ ጋ ሽበት ሲወጣ መጀመሪያ ከዚህ ነው የሚጀምረው አብዛኛው ላይ ከዚህ ነው የሚጀምረው እና ለምን እንደሆነ አላውቅም በእርግጥ እኔ ቢወጣብኝም ምንም ችግር የለውም ማለት በቃ መውጣት ያለበት ሰዓት ላይ ነው ያለው ኔ እንትኔ ማለት ነው ፀጉር እድሜ ራሱ በቃ ቢወጣ ምንም ችግር የለውም። በእርግጥ ሽበት በእድሜ አይደለም። ያለ እድሜ ሽበት የሚመጡበት መንገዶች ተማምረናል ተነጋግረናል። ከቀለም ከፐርም፣ ከጄል፣ ከእንደዚህ አይነት ነገሮች ከምንጠቀማቸው ነገሮች ከፀጉር ክሬም ብለን ምንጠቀማቸው ጀምሮ ሽበት እንደሚመጣ ተነጋግረናል። ስለዚህ እነዚህ ያለ እድሜ ሽበትን እንዲሁም ሽበትን የሚያደበዝዙ ነገሮችን ደግሞ በጣም ብዙ ሚዲያ ላይ እንትን እያሉ ነው እና አንድ እህቴ ወደ መቶ ምናምን ሺ ሰብስክራይብ ወደ መቶ ሀያ ስድስት እነዛ ሰብስክራይብ ኤልሲ ፈልሳ ሳት ስለ ቴምር እየተናገረች ነበር፣ ሽበትን እንደሚያሸንፍ እና እኔ የሚገርማችሁ ነገር በተለያየ ነገር ደብዝዛ ነበረ። የሆነ ቅርብ ሰዓት ነበር የወጣው፣ እናንተ አይታያችሁም። አሁንም አለች፣ ግን አሁንማ ወርቃማ ሆና እንደውም ተወርቃማ አልፋ በጣም እየደበዘዘች ነው እና በውሃውን የሰራት ለዛውን በውሃን የሰራት እና የረጨውት ከዛ ደግሞ ከዚህ ከፍለፊት ከዚህ ከፍለፊት ጋር በደንብ ይሄ ፍለፊት ላይ ያሉ ጸጉሮችን በፍጥነት እንደሚያበቅል ታረድቻለሁ። ስለዚህ ቴምርን አታቅሉት። ቴምርን መብላት ወደ ሰውነታችን ወይ እየበላን ከማስገባት ውጭ ግን ለጸጉራችን እንደሚጠቅም ሽበትን እንደሚያደበዝዝ እንደውም ከጣራችሁ ሽበትን ሁሉ ሊያስወግድ እንደሚችል ተረድቻለሁ። ተጠቀሙት። ዛሬም ዛሬ ልሰራላችሁ ብሎ ልታጠብስል አብሬ ቀላቀልሌ ከሌላ ነገር ጋር ጠቀመው ነው እንደገና ደግሞ በቫዝሊን እንሰራዋለሁም አብረን የምንማማር ይሆናል። ትጠቀሙበታላችሁ። ቪዲዮን እስከ መጨረሻ ድረስ ተመልከቱት። ነባሮች እንኳን ሰላም ቆያችሁኝ፣ ደግሞ አዲስ የምትመጡት ደግሞ እንኳን ሰላም መጣችሁ። ወረናት ሁለታ እንደምንከርማችሁልኛል እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ወደ ቪዲዮ ነገርማችሁ ነገር ስራዬ ብዬ ፈልጌ ነው ቴምሩን እያመጣሁት ማለት ነው። ባለፈው በውሃ ስራት በጣም ትንሽ ነበር እና ድጋሜ ገዝቼ ያው፣ ለጸጉሬ በጣም በተለይ ያለ እድሜ ሽበት እንዳይወጣባችሁ ከወጣ በኋላ ራሱ ሞክሩት። እንደ እውነት የምላችሁ መቶ ፐርሰንት ሽበትን እስከ ወዲያኛው እያጠፋል። ተተከታትላችሁ ልክ እንደ ቻሌንጀሮች በተጠቀሙት በጣም ቆንጆ ነው። ሁሌም የምንጠቀመው ቅርንፉድ ነው። አንድ የሾርባ መንኪያን ያረግኩት። ለምን ሁለት አይነት ነገር ነው ዛሬ የምሰራው። በዚህ በተልባ እሰራለሁ፣ ልታጠብ ስለሆነ። ልታጠብ ስል የምጠቀመውን የጸጉር ማስክ እሰራበታለሁ ማለት ነው። በዚህም በዚህም ያው እንዴት እንደሚሰራ አብረን የምንከታተለው ይሆናል። ሌላው ደግሞ ቫዝሊን ነው። ብዙ ጊዜ የት ይገኛል ነው የምትሉኝ፣ ኢትዮጵያ ውስጥ ያላችሁ አለ። እኔ አሁን አንድ ቦታ ላይ ነው ያለው፣ አንድ ሱቅ ላይ ነው ያለው ግን የተለያየ አዲስ አበባ ውስጥ መርካቶ አለ፣ በጣም ብዙ ቦታ አለና ይህን የምንጠቀመው እንደዚህ ተቆንጥሮ ነው የሚሸጠው። በነገራችን ላይ እንደዚህ እየተለካ ምናምን ተቆንጥሮ ነው የሚሸጠው። አሁን ይሄ ኢትዮጵያ ውስጥ ማለት ነው። ታያችኋል፣ ይሄ ሀያ ብር ነው ማለት ነው። ይሄ ሁለቱ እንደዚህ አርባ ብር ነው ማለት ነው። ያው በጣም ትንሽ ነው፣ ግን እኔ ቆንጆ ነው ቆንጆ ነው ነው የምለው። እዚህ ጋ ደግሞ የ በጣም ንጹህ የሆነ ተልባ አለኝ። የተለቀመ ንጹህ ተልባ ይሄንን ለፀጉሬ እምሰራውን ማለት ነው። ልታጠብ ስለምሰራው ነው። ይሄንን ግን እቆላና ከዚህ ጋር እወቅጠዋለሁ መጀመሪያ። ልክ እንደ ቡና አያችሁ ቅባት አለው። ተውስጡ ቅባት ይወጣል ማለት ነው። በጣም የሚገርምን ነገር እንደሆነ ሽታው ደግሞ በጣም ነው የሚጥመው። በነገራችን ላይ ይሄ በጣም ቅልል ያለ ሽታ፣ ደስ የሚል ሽታ ነው ያለው። እሺ ተልባይን እዚ ውስጥ አረግና ትንሽ ያው በውሃ እሳት ላይ ትንሽ እንትን እንለዋለን፣ ያው ለድ ለድ እንዲልልን ማለት ነው፣ ያው ክሬሙ የጀሉ እንዲወጣ። በነገራችን ላይ ከለሩን አያችሁት? ቅርንፉድና ይሄ ቴምሩ ነው። ቴምሩ በነገራችን ላይ በጣም ለማድረቅ በጣም ይህንን ነው ሰውት ያው ይሄን ጥቅም ስላለው ነው። በጣም ለማድቀቅ በጣም አስቸጋሪ ነው ማለት ነውና ይሄው እንግዲህ ይሄንን ብያቸዋለሁ። ቫዝሊኑንም ይሄንንም ከተልባው ጋር ነው የምሰራው። ይሄው እንግዲህ አንስቼለታለሁ። ይሄኛውን ነው ከተልባው ጋር የምቀላቅለው። ይሄን ደግሞ ለቫዝሊኑ ተባለው ማለት ነው። ይሄው ጨምር ያለውኝ አንድ ላይ እንደዚህ ያው እኔ ትክትክክ አላደረገውም። ራሱ እንትኑ ታልባው መለድለድ ሲጀምር እንደዚህ ጄል ማውጣት ሲጀምር አወጣዋለሁኝ። እንግዲህ ተመልከቶች በጣም አልተንተከተከም ግን ተመልከቱ። ያያችሁ አይደል? ያው ይሄ ልድልድ ዳላለም ግን የራሱን የተልባውንም የራሱን ሁሉንም የሶስቱን ንጥረ ነገር ብቻ እንዲወጣ ማድረግ ነው ያለባችሁ እንጂ ግዴታ በጣም ጄል እንዲሆን ማረግም አያስፈላጊም አይደለም። ንጥረ ነገሩም ይጠቅማችሁ ነገር ነው ማውጣት ያለባችሁ እና እስከ ሚቀዘቅዝ ስለምጠብቁት በዛውም የራሱን ጄሉ በደንብ ይወጣል ማለት ነው። አያችሁ ከቅድሙ የበለጠ በጣም እንትን ብሏል ማለት ነው። በዚህ አይነት ማጥለያም መጠቀም ትችላላችሁ፣ በሌላ ማጥለያም መጠቀምም ትችላላችሁ። ይሄው እንደምታዩት ነው እያችሁት ያው ቅሩንፉርዱና የምሩ አንድ አይነት ነው፣ ግን ያው እንደምታዩት ነው። እንግዲህ ትንሽዬ ኔ ሻሺ። ሌላው ደግሞ ይቀጥላል ማለት ነው፣ የባዝሊኑ ይቀጥላል። ባዝሊናችንን አያቸዋላል። በጣም ቀላጭ ነው። በጣም እንግዲህ አሁን ይህ ምንም ነገር አልነካው፣ ግን በጣም ቀላጭ እንደሆነ እየተመለከታችሁ ነው። ልክ እንደ ጭቃቅባት ማለት ነው። ይሄው እንግዲህ ይህን ደግሞ እዚ ላይ እንቀላቅላለን ቅባት ስትሰሩ የምትሰሩት ስህተት ምን እንደሆነ ልንገራችሁ። ቅባቱን ታን ተከትቁታላችሁ አይን ተከተክም፣ ቅባት አይን ተከተክም። ከዛ በኋላ ፀጉራችሁ ጭድግድግድ ይላል። ከዛ ደግሞ ሲቀጥል ደግሞ እባካችሁ ቅባት ምረጡ። በጣም ቅባት መምረጥ አለባችሁ። እኔ ግራ ገብቶኝ ባለፈው ጊዜ ይሄ ቅባት ከፋርማሲ ነበር የገዛሁት። አሁን ይሄ አይደለም ቅባቱ ውስጥ ያለው ይሄ ቅባት ይሄ ነው ይሄ ኮኮናት የጣሳውን እንደ ይሄንን ነው ገዝቼ እየተጠቀሙ ያለ ያለው ታሳይቻችኋለሁ። ይሄ ግን ታፍላን አሁን እኔ እቃውን ስለተጠቀምኩ ነው። ለምን በዚህ ማስቀመጥ ስለማልችል ማለት ነው። ያው ስለሚፈዝ በዚህ ማስቀመጥ ስለማልችል ከግግል ብጫውን እዚህ ላይ ይሄ ታፍላን በቃ እንዳማራጭ እንዳማራጭ ተጠቀሙት አልኩ እንጂ በጣም ቆንጆ ቅባት ነው ምናምን ብዬ ለእናንተ ሼር አደረኩኝም። እኔ ግን ያገኘሁት በጣም ፀጉር እንደሚገል እንደሚበጣጥስ ነው ያገኘሁት። አትግዙ፣ አይደለም የእናንተ ምርጫ ነው፣ ግን ቅባት መምረጥ አለባችሁ። ከዛ ደግሞ ተወስዱና ምን ታደርጉታላችሁ? ታፈሉታላችሁ፣ ታንተ ከትኩታላችሁ። እኔ ምን አይነት ነገር እንደሆነ አላውቅም። ያለቀለት ቅባት ምንም አይነት እሳት ላይ ተጥዶ አይን ተከተም ጋል ነው በቃ ትንሽ ሞቅ ነው ማድረግ ያለባችሁ፣ እና እናንተ እስከ ግማሽ ሰዓት ድረስ ታንተ ከትኩትና ከዛ በኋላ አሁን ይህንንም ባዝሪውንም ስትሰሩ እንዲቀልጥ ብቻ ነው የምታደርጉት። አያችሁ፣ ይሄ እያቀለጥኩት ነው፣ ገና እየቀለጠ ነው። አይ በቃ አላን ተከትከም አሁን እየቀለጠ ነው። ልክ ቀልጦ ሲጨር አያችሁ፣ አሁን ይሄ ሙሉ ሙሉ ቀልጧል። ስለዚህ አሁን ቶሎ ብዬ ነው የማወጣው። ለምን? ለማፍላት በጣም እየታገለ ነው። ቶሎ ሳይቀዘቅዝብን ማጥለል አለብን። በነገራችን ላይ ቫዝሊኑ ወዲያው ነው ቅዝቅዝ የሚለው፣ ቶሎ ማጥለል አለብን። አያችሁ አይደል ከስራ ራሱ ይቀር። አያችሁ ወዲያው ነው እንትን የሚለው እርግጥም የሚለው በእርግጥ እኔ በጣም ትንሽ ነው የሰራሁት፣ ያው ቶሎ ቶሎ መስራት አቅሙ እድሉ ስላለኝ ነው እንጂ እናንተ በርከት አድርጋችሁ መስራት ትችላላችሁ። ቢቆይ ምንም ችግር የለውም። እንደ ጭቃ ቅባት ማለት ነው። ይሄው እንደምታዩት በጣም የሚያምር ከለር ነው። ፀጉራችሁ በተለይ የሚነቃቀልባችሁ ከፊት ለፊት ወደኋላ የሸሸ እውነቴን ነው የምላችሁ፣ ሽበት የወጣባችሁ እህቶችም ወንድሞቼ መጠቀም ችላላችሁ፣ ለውጡን ታውታላችሁ ማለት ነው። አሁን እንግዲህ ተቀብቼ ነው እንጂ አሳያችሁ የተቀባው አላሳያችሁ አላሳያችሁ ስለማይመቸኝ ስለማይመቼ ማለት ነው። መጀመሪያ እንግዲህ አሁን ልታጠብ ነው ብያችኋለሁ። ፀጉሬ ቆሽሿል፣ በጣም ቆይቷል ወዲያ ወዲህ ስል ግን እንደዛም ሆኖ ተመልከቱ። እያችሁ አይደል። የምትታጠቢው በወር ስንት ጊዜ ግዜ ነው ላላችሁኝ እንደ ሁኔታው ነው። ለምሳሌ ቶሎ የሚቆሽበት ወቅት ይኖራል፣ የማይቆሽበት ወቅት ይኖራል። በእርግጠኔ ፀጉሬን በጣም ነው የምጠብቀው። ግን ቢሆንም አንዳንድ ጊዜ ይኸው ፀጉራችሁ ሲቆሽ ራሱ ራሱ ይታወቃቸዋል። ወዲያው መታጠብ ነው የሚያስፈልገው ሌላ ፈንገስ እና ባክቴሪያ እስከሚመጣ ድረስ መጠበቅ አያስፈልግም። ስለዚህ በቆሸሸ ሰዓት እታጠባለሁ ማለት ነው። ግን አብዛኞቻችሁ እህቶቼም በአስራ አምስት ቀን የምትሉም አላችሁ። እንዲሁም ደግሞ በአስር ቀንም ምናልባት በወር ሶስት ጊዜም እታጠብ እችላለሁ። ከዛም ያነሰ ወይም በወር አራት ጊዜም ሊሆን ይችላል ማለት ነው። እንደ ሁኔታው ነው ግን ጠዋት ተነስተሽ ፍሪዝ አደርጋለሁ ፀጉሬን እየታጠብኩ ነው ምናምን ወይኔ ፀጉሬን ሶስት ቀን አራት ቀን ማሳደር ምናምን አልችልም ምናምን የምትሉ ሰዎች ያው ፀጉራችሁን ስለማትፈልጉት ነው። እንግዲህ የእናንተ ምርጫ ነው። ይሄ የእናንተ ምርጫ ማንም ሰው ሊነካባችሁ አይችልም። ፀጉር ቢያንስ ቢያንስ በቃ እንደው እንደው በዛ እንደውም በወር ሶስት ጊዜ ነው መታጠብ ያለባችሁ። በደንብ መጠበቅ አለባችሁ ፀጉራችሁ ግን ደግሞ በጣም የሚሞቃችሁ እና ደግሞ ሙቀት ቦታ ሆናችሁ ፀጉራችሁ የሚቆሽሽ ከሆነ ደግሞ በወር አራቴ ትችላላችሁ ማለት ነው። ግን በስነ ስርዓት ከያዛችሁት ይሄን ያክል አይቆሽሽ ብላችሁ ፈልጌ ነው። ቶሎ ቶሎ መታጠብ ለፀጉር አደጋ ስለሆነ ፀጉር ይመነምናል፣ ፀጉር ይጎዳል፣ ይነቃቀላል፣ ይሰባብራል፣ ይሸበሸባል ማለት ነው። በነገራችን ላይ እኔ በጣም አሳንሻዋለሁኝ። በተለይ እንደኔ ብዛት ያለው ፀጉር ካለ ካላችሁ ማሳነስ የለባችሁም። ለምን መዳረስ አለበት ሁሉም ማለት ነው። እና ትንሽ ይሄ ፊት ለፊቱም በደንብ እንትን ማለት አለባችሁ። ፀጉራችሁ በጣም እንደሚጠቅማችሁ ነው በዚህ አጋጣሚ ልነግራችሁ የምችለው። ከዛ እንደዚህ አድርጌ ሰላሳ ደቂቃ ምናምን ያክል አቆየውና ከዛ ታጠበዋለሁ ማለት ነው። ግማሽ ሰዓት ማለት ነው። ያው አሁን እኔ ይሄ አስራ አምስት ደቂቃ አስር ደቂቃ የሚባለው ነገር እንኳን አስር ደቂቃ ይሄ ሰላሳ ደቂቃ እራሱ እኔ ብዙም አይታየኝም። ለምን በጣም ትንሽ ደቂቃዎች ይዘን እንዴት ነው ጥቅም ልናገኝ የምችለውና ስለዚህ ትንሽ መቆየት አለበት። ሰላሳ ደቂቃ ግን በቂው ነው ይበቀዋል እንዲ፣ ማክሲመም ያው ቅቤም 30 ደቂቃ ነው የተባለው ብዬ ተብሏል። 30 ደቂቃ ነው ተቀብታችሁ፣ ከዛ በኋላ ነው እንግዲህ ታጠቡ የሚባለው። ስለዚህ 30 ደቂቃ ቆይና ታጠባዋለሁ። ከታጠብኩ በኋላ የሰራሁትን ባዝሊን እየተቀባሁ ደግሞ አሳያችኋለሁ ማለት ነው። ያው ሌላኛው ደግሞ ሻምፖ መምረጥ ነው። ሻምፖ ደግሞ መምረጥ አለባችሁ። ለሁሉም አይነት ጸጉር የሚሆን ሻምፖ ነው። በነገራችን ላይ በሻምፖ ጸጉራችሁን ማለስለስ የለባችሁም፣ በኮንዲሽነር ጸጉራችሁን ማለስለስ የለባችሁም። ደግሞ የጸጉር ክሬም አለ። እነሱ ነገሮች ባተጠቀሙ ብዬ ነው እኔ በራሴ መመክረው ማለት ነው። ይሄን ስላችሁ እኔ ከእናንተ በጣም ብዙ አውቄ ሳይሆን ጸጉራችሁን ሊጎዱ ስለሚችሉ ነው። በነገራችን ላይ አሁን ናቸራል የሆነ በቃ ብዙ ሻምፖ ተጠቅሜ ያለው ብያቸዋለሁ። በጣም ብዙ ሻምፖ ይሄን ግን ሙሉ ቤተሰብ ይጠቀማል። እንግዲህ ሁላችንም በጣም የተለያየ ጸጉር ነው ያለን። አራት አይነት ፀጉር አለ ኢትዮጵያ ውስጥ ማለት ነው። ስለዚህ ለሁሉም ጸጉር ይሆናል። ቆሻሻን ብቻ ነው የሚያስለቅቀው። ይሄ አርጋን ሻምፖ ሞርኳያን ቅባቱ፣ ኮንዲሽነር አለ። እኔ ግን ያው ኮንዲሽነር ብዙም አልወድም፣ ሻምፖ ብቻ ነው መጠቀም የምፈልገው። እና እንዲያውም ቅባቱን ባገኝ ራሱ በጣም ነው የምፈልገው፣ ቅባቱን ማለት ነው እና ቆላይ ላይ ውጭ የነበርኩ ሰዓት ነበር። ማዘዝም ይቻላል፣ ግን ይህንን አሁን ራሱ የለም ኢትዮጵያ ውስጥ ሌላ ሰው ብሎን አጣሁኝ ማለት ነው። ፈልጌ በጣም በጣም ብዙ ፋርማሲ ላይ እና ኮስሞቲክስ ቤቶች ላይ ፈልጌ ነበር፣ ማግኘት አልቻልኩኝም። ይሄ ሻምፖዬ ነው፣ በጣም ነው የምወደው። ሰው እንግዲህ በቃ ጨርሻለሁኝ። በነገራችን ላይ አበጥሬው ነው፣ አበጠርኩት። አሁን ውሃውም ይሄውም ጠርጓል ተልባው ለምን ይጠቅማችኋል መሰላችሁ? እኔ አሁን በእርግጥ ስለምፈልገው ነው በጣም ለውጥ ስላየውበት ነው እንጂ ተልባው ለእኔ ነግሬያችኋል ብዙ ተመራጭ አይደለም። ለምን ፀጉሬ በጣም እየለሰለሰ ስለሆነ ከዚህ በላይ እንዲለሰልስ አልፈልግም። በጣም ጠንካራ ፀጉር ያላችሁ ሰዎች ጸጉራችሁ እንዲለሰልስላችሁ፣ እንዲስተካከል እያደረግላችኋል። በዛ ላይ ደግሞ በጣም ሻይን ያረጋል፣ ያብረቀርቃል ማለት ነው። ግን እኔ ቅርንፉዱም እንደገና ደግሞ ቴምሩ ስላለ ያው ከበሬ ያደርግለታል ብዬ ነው አብሬ ቀላቅዬ የተጠቀምኩት። ደግሞም ሰላሳ ደቂቃ ነው ልታጠብ ስለሆነ እየተጠቀምኩት ችግር የለውም ብዬ ነው። እና በጣም ቆንጆ ነው። እነዚህን ሶስት ነገሮችን ብትጠቀሙ በጣም ምርጥ ነው። ተረዳድቶ ፀጉራችሁ ላይ እንዲነቃቀል እንዳልኳችሁ ነው። በጣም ትልቅ ጥቅም ታገኙበታላችሁ ማለት ነው። አሁን እንግዲህ ሰላሳ ደቂቃ ሞልተዋል። ልታጠብ ነው ማለት ነው። የሚገርማችሁ ነገር ተልባው እንትን አለው ቅባት አለው። እና ፀጉራችሁ ከታጠባችሁ በኋላ ቅባት ነው የሚቀረው ማለት ነው። ፀጉራችሁ ላይ ቅባት አለ። እንደውም ቅባቱን እንዲያለቀቀው ምናምን ነገር ትላላችሁ ማለት ነው። እና ሌላው ባዝሊን እያቸው እኔ በጣም ትንሽ ነው የሰራሁት በነገራችን ላይ ያምራላ ቫዝሊን ጸጉር ላይ እንዴት ነው፣ በኋላ ይለቃሉ ምናምን የምትሉኝ እህቶች አላችሁ። በደንብ ነው የሚለቀው። ምንም ይሄ ልግግ ማለት ምናምን ነገር የለበትም ጭራሽ ማለት ነው። እንደው ግርም ነው የሚለኝ እኔ ራሱ ማለት ነው። ስለዚህ በዚህ ነገር ምንም አትጨነቁ ልላችሁ ፈልጋለሁ። አሁን ጸጉሬ ውሃውን ለቋል። እንዴት ነው የማደርገው መሰላችሁ? የኔ ጸጉር እያያችሁ ነው አይደለም? በጣም ለስልሷል። ስለዚህ ይሄን እንጠቀመውና እንዲደርቅ እጠብቀዋለሁ። በተለይ ይሄ ጸጉራችሁ በጣም ሙትት ያለ ይሄ አቅም የሌለው ጸጉር ያላችሁ እህቶቼ መጀመሪያ ቅባት ትቀቡና ድርቅ እንዲል ማድረግ አለባችሁ ማለት ነው። ለዘዝ ባለው ላይ እንደዚህ አሁን ለምሳሌ አያችሁ ውሃው ብቻ ነው የለቀቀው። መጀመሪያ ቅባት ትቀባላችሁ እንደዚህ እንደሆነ ከደረቀ በኋላ ቅባት መቀባት ያለባችሁ ከጸጉራችሁ ጋር ቅባት አልገናኛለ እህቶቼ ማለት ነው። እንደዚህ አይነት ፀጉር ያላችሁ መጀመሪያ እንደዚህ ባለው ላይ ትቀቡና ከዛ ታደርቁታላችሁ ማለት ነው። ይሄ ለኔ አይነት ጸጉርም በጣም ሉጫ ለሆነ ፀጉርም ጸጉርም እንዲሁም ደግሞ በጣም ለወረደ ይሄ ጠንካራ መስሎ ሙትት ያለ ጸጉር ማለት ነው። ለዚህም ነው የሚሰራው። እንደዛ አርጋችሁ ነው መጠቀም ያለባችሁ። በነገራችን ላይ ያው ቅባትም አለኝ ግን ይሄንን ነው አሁን ዛሬ መጠቀም የምፈልገው። በተለይ በጣም ነው እኔ የምወደው። ጸጉራችሁን ሙቀት ይሰጠዋል፣ ያፋፋዋል፣ ያበዛዋል። በነገራችን ላይ ቴምሩ አሁን ይሄ ቅርንፎድና ቴምር ነው አደለ? በቅርንፎድና በቴምር ነው የሰራሁት ዛሬ። የተጠቀምኩት ግን ልታጠብ ስል ብቻ ነው የተጠቀምኩት። ይህን ግን ሁልጊዜ ስለምትጠቀሙት በጣም ትልቅ ለውጥ ነው የምታመጡበት ማለት ነው። ቫዝሊኑ ነግሬያቸዋለሁ። ሙቀት ይሰጣል። በተለይ ሎፕ ውስጥ ያላችሁ እህቶቼ በተጠቀሙት ብዬ በጣም ነው እምመክረው ማለት ነው። ስለዚህ አሁን ቀብ አለው ፀጉሬ ቀብቼ እኔ አድርቃለሁ። ድርቅ ካለ በኋላ ነው የምሰራው። በነገራችን ላይ ሁልጊዜ ጸጉራችሁ ከመሀል ክፍት መሆን የለበትም። ገና ያው ይሄ እንትን እያለ ስለሆነ ያቸዋል ከለሩ ራሱ ታይታችኋል። በጣም ቀላጭ ነው ቆዳችሁን ደግሞ ፈሳሹን ቅባት መጠቀም ትችላላችሁ። ግን እኔ ቆዳችሁን ቢነካው ምንም ችግር የለውም። እንደውም ቆዳችሁን ብታስነኩት ይሄንን እነዚህ ሰርታችሁ ተስነኩት ጥሩ ነው። በተለይ ፀጉራችሁን እንዳይነቃቀል ይረዳል ብዬ ነው ማስበው። ያችሁ እነዚህ ጫፉ በደንብ መቀባት አለበት። ይሄ ጫፉ በጣም ጫፉ ደረቅ ነው፣ አይለሰልስም ለምትሉቶች ጫፉን ጫፉ እንደዚህ አድርጋችሁ በደንብ መቀባት ትችላላችሁ። ከዛ እንደዚህ ይሄንን ቆዳችሁ ላይ እንትን እንዴል ያው ስለታጠባችሁ እንዳይደርቅ እንደዚህ አድርጋችሁ ቆዳ ቆዳችሁን ደግሞ በደንብ አብራችሁ እንዲቀላቅላችሁ መጠቀም ትችላላችሁ። ከዛ ይሄንን እንደዚህ ፊትፊቱን ይሄ በጣም በቃ በጣም ነው የሚጠቅማችሁ። ፊትፊቱን ቅርንፉድ አለው ቴምሩ በጣም ፀጉራችሁን እንደም ጠንካራ ነው የሚያደርገው። በጣም በጣም ያየውት ነገር ፀጉራችሁንም ጥንክር ነው የሚያደርግላችሁ። ከዛ ከማበጠራችሁ በፊት እንደዚህ ታፍታቱት አላችሁ። መጀመሪያ እንደዚህ ማፍታታት፣ ቶሎ ማበጠርም ሳይሆን ከዚህ ጀምሮ ነው። በነገራችን ላይ እኔ እንደው ግርም የምትሉኝ ነገር ይሄ ተፈጥሮ ነው ምናምን ነገር መበጣጠስ እና መነቃቀል። በነገራችን ላይ ከተፈጥሮ ጋር ምንም አታገናኙት። ኦኬ፣ የጸጉራችን አይነት የተለያየ ነው። በዚህ ይቀበላለሁ። በቃ እንደኔ አይነት ጸጉር ያላችሁ ቶቼ ግን ምን ሆናችሁ ጸጉራችሁ እንትገሉት አላችሁ። ከዛ እንደዚህ ካረጋችሁ በኋላ ቀስ ብላችሁ ከጫፍ እንዲትጀምሩና ወደ ላይ ቀስ እያላችሁ ጫፉን ካላቀቃችሁ በኋላ ነው። ጫፉን እንደዚህ ካረጋችሁ በኋላ ነው። ከፍ እያላችሁም ምጠጡ። ከዚህ ጀመራችሁማ ምኑን ተሳታ አይወጣም። ስለዚህ ቀስ እያላችሁ እንደዚህ ወደ ላይ ከተያያዘ ደግሞ በእጃችሁ እያፍታታችሁ ማበጠር። ያው መበጣጠሱና መነቃቀሉ አያቀትም። ያው እናንተ ከማበጠርም ጀምሮ ከመስራትም ጀምሮ ነግር ያቸዋሉ። ብቻ እያንዳንዱ ከዛ ቀስ እያላችሁ ወደ ላይ እየወጣችሁ እነዚህ እያደረጋችሁ አሁን እዚህ ጋር አያችሁ ተያያዘ እንትን ይዞብኛል። ከዛ ቀስ ብዬ እንደዚህ አርጌ ለምን ደግሞ አሁን እድሜያችሁ ራሱ ከሃያ አምስት አመት በላይ ከሆነ በኋላ ጸጉራችሁ በራሱ እንትን ይላል፣ ይድደካ ደካማ ነው የሚሆነው። ስለዚህም ያጠነክርላችሁን ምናምን እየፈለጋችሁ ይሄው ቀስ ብዬ አበጥሬያለሁ። በዛሬ አልወጣም፣ እያችሁ አሁን ይሄ ይደርቃል። ቅባት ተቀብቷል ተበጥሯል። ከዛ ከደረቀ በኋላ ነው እምሰራው ማለት ነው። እያችሁ እንደዚህ ስም እለዋለሁ። ያው እንግዲህ ጸጉሬን አድርቄዋለሁኝ በነገራችን ላይ በቃ ቅሩም ቡድና ተይምሩ ጸጉራችሁ ጥንክር ነው የሚያደርገው። በጣም ይቅርታ እንግዲህ ድምፅ እየረበሻችሁ፣ በጣም ሀይለኛ ነፋስ ስላለ ነው። አያችኋለን። እንደምታዩት ነው ይኸው፣ በጣም ጠንከር ብሏል። ተመልከቱ። ግን በቃ ጥቁረቱን እያያችሁ ነው እንዳልኳችሁ ነው ሽበትን እንደሚከለክልላችሁ በዚህ አጋጣሚ ልነግራችሁ ወዳለሁ። ሁል ጊዜ ደግሞ ፀጉራችሁ መሀሉ ክፍት መሆን የለበትም። በነገራችን ላይ ፀጉራችሁ እንዳይበጣጠስ ነው ይህንን እምላችሁ። በጣም ፀጉራችሁ ሊበጣጠስ ስለሚችል መሀሉን ሁል ጊዜ ክፍት ማድረግ የለባችሁም። አሁን እኔ ለምን ነው ይሄንን ያደረኩት? ይሄን የሚጠቅመው ነግሪያችሁ አሉ ለሉጫ ፀጉር ልክ እንደኔ አይነት የኔ፣ አሁን ዞማ ነው የሚባለው። በእርግጥ ግን ከዞማ አሁን እያለፈ ነው በጣም እንትን እያለ ነው ማለት ነው። በጣም እየለሰለሰ ስለሆነ ግዴታ ፀጉሬን አድርቄ ነው መጀመሪያ፣ ያው እንዳሳየኋችሁ ውሃው ላይ ቅባት እቀባለሁ፣ ከዛ አድርቀዋለሁ። ከዛ እንዲህ ከደረቀ በኋላ ነው ለምን ሙትት እንዳይልብኝ። ውሃ በራሱ ውሃ ኖሮት ስሰሩ ጸጉራችሁ በጣም ይሰለጠንና በጣም በጣም ይሞታል፣ ይለሰልሳል ማለት ነው። መሞት ሳይሆን በጣም ይለሰልሳል። ስለዚህ በጣም ሊለሰልስባችሁ ካሰበ ፀጉራችሁ እንትን ማድረግ አለባችሁ ማለት ነው። እንደዚህ ለኔ እያደረቃችሁ መጠቀም አለባችሁ፣ ይዘቱን ጠብቆ እንዲቆይ ነው። እንደምታዩት ወፈረር አርጌ ነው የሰራሁት፣ አፍሬ አላልቼ ነው የሰራሁት። አያችሁ፣ አሁን ይሄንን በሁለት ቀን በሶስት ቀን ስትፈቱት በጣም ቆንጆ ሆኖ ነው የምታገኙት ማለት ነው። እንግዲህ ይሄንን በመሰለ መልኩ ሰርቼ ጨርሻ አለውኝ፣ እንደምታዩት ነው በጣም ነው የሚያምረው። አይደል አያችሁ ይሄ ከታች መጥበቅ የለበትም ሹሩባ በምትሰሩበት ሰዓት ማንኛውንም ነገር በምትሰሩበት ሰዓት ፀጉራችሁ ከዚህ የሚሄደው ራሱ በጣም ስለምታከሩት ነው የሚነቃቀለው እንደዛው ማለት ነው በአጠቃላይ ብቻ ፀጉራችሁ ጤናማ አይሆንም ይህንን መተግበር አለባችሁ ማለት ነው መለማመድ አለባችሁ ፀጉራችሁ እንዲላላ አድርጋችሁ ሲሰሩት ነው ጤናማ እና ቆንጆ ፀጉር የሚኖራችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። በጣም ትጠቀሙበታላችሁ። እውነት ለመናገር ረጅም ቪዲዮ ነው፣ ምናልባት ተንዛዝቶባችኋል። በእናንተ ግን ተጠቀሙበት፣ ለውጥ በእርግጠኝነት ታገኙበታላችሁ። በጣም ቆንጆ ፀጉር፣ የማይነቃቀል ጠንካራ ፀጉር፣ ሽበቱም እንደገና እየደበዘዘ ሽበት ሙሉ ለሙሉ ያጠፋላችሁ የሚችል ነገር ነው ዛሬ የሰራሁላችሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ይብዛልኝ። ቻው።